የዊክ ካርዶ በመጀመሪያው የዊክ ቀጠሮ የተሰጠዎት ነው። ዊክ ለቤተሰቦ ለሚያቀርባቸው ለሁሉም ምግቦች ለመክፈል ይጠቀሙበት። ካርዶ ላይ ያሉት ምግቦች በወሩ ላይ በመመስረት ከ30 እስከ 31 ቀናት በግዢ ሊገኙ የሚችሉ ናቸው። ያሉትን ሁሉንም ጥቅማ ጥቅሞች በወቅቱ መጠቀሙን ያረጋግጡ። ጥቅማ ጥቅሞቹን መጠቀም የሚችሉበት ጊዜ የሚያበቃው መቼ እንደሆነ ለማወቅ ማይ ሚኒሶታ ዊክ መተግበሪያ ላይ ማየት፣ የእርስዎን የቅርብ ጊዜ የዊክ የግዢ ደረሰኞች መመልከት ወይም በእርሶ የዊክ ካርድ ጀርባ ላይ ያለው ስልክ ቁጥር ላይ ደውለው መጠየቅ ይችላሉ። ሁሉንም የዊክ ጥቅማጥቅሞች በወቅቱ ካልተጠቀሟቸው ያጧቸዋል። የሚያገኙት ጥቅማጥቅም የመጠቀሚያው ጊዜ እንዳለፈ አዲስ የጥቅማጥቅም ስብስብ ካርዶ ላይ ይጨመራል። በአንዳንድ ሁኔታዎች ወቅት አዲስ የጥቅማጥቅም ስብስብ ለማግኘት የዊክ ቀጠሮ ማግኘት ሊያስፈልጎ ይችላል። እነዚህ ቀጠሮች አስፈላጊ በሚሆኑባቸው ጊዜያት የእርሶ የዊክ ክሊኒክ ያሳውቆታል። ለቤተሰቦ የዊክ ምግቦችን በሚቀበሉበት ጊዜ አዲስ የቤተሰብ አባል ለምሳሌ አዲስ የተወለደ ልጅ ሲጨምሩ እነዚያ ምግቦች በዚያው ካርድ ላይ ይጨመራሉ። አዲስ የዊክ ካርድ ካለዎት ግዢ ከመፈጸሙ በፊት ፒን በመባል የሚጠራውን ግላዊ የመለያ ቁጥር ማስተካከል አለብዎት። የእርስዎን ፒን ለማስተካከል ካርዶ ጀርባ ላይ ወዳለው ቁጥር ይደውሉ። በሚደውሉበት ጊዜ የዊክ ካርድ ቁጥሮን፣ የትውልድ ቀኖን እና ዚፕ ኮዶን ለመስጠት ዝግጁ ይሆኑ። ፒን መፍጠር ካርዶ ቢጠፋ በሌሎች ሰዎች ጥቅም ላይ እንዳይውል ይከላከላል። ሁልጊዜም የዊክ ምግቦችን ሲገዙ ዴቢት ካርድ ሲጠቀሙ ሁልጊዜም እንደሚያደርጉት መውጫው ላይ ይህን ፒን ማስገባት አለብዎት። ያለ ፒን የዊክ ግብይትን ማጠናቀቅ አይችሉም። ካርድዎ ከጠፋ፣ ከተሰረቀ ወይም ከተጎዳ የዊክ ክሊኒክዎን ያናግሩ። ምትክ ካርድ ይሰጡዎትና አሮጌው ካርድ ወዲያውኑ እንዳይሰራ ይደረጋል። ጠፍቷል ወይም ተሰርቋል ተብሎ ሪፖርት የተደረገበት ካርድ ካገኙ ካርዱ አይሰራም። ዊክ በመጠቀም ግዢ በሚፈጽሙበት ጊዜ ሁሉ በመስራት ላይ ያለ የዊክ ካርድ መጠቀሙን እርግጠኛ ይሁኑ። ካርድዎ እየሰራ ስለመሆኑ እርግጠኛ ካልሆኑ ወይም ፒን ለማስተካከል ተጨማሪ ድጋፍ ማግኘት ካስፈለጉ ከዊክ ክሊኒክዎ ጋር ይገናኙ።